ሰላም ጤና ስጥልን ተከብራችሁ ተመልካቾቻችን፣ ይህ በብስራት የዩትብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎችን ወደ እናንተ እያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎችን እንለፍ። የ2018 ዓመተ ምህረት የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከሚፈተኑ ተማሪዎች መካከል 60% የሚሆኑ ተማሪዎች ለማሳለፍ እቅድ ተይዟል። የአዲስ አበባ ትምህርት ቢሮ የአስራ ሁለተኛ ክፍል ተማሪዎችን ውጤት ለማሻሻል የተዘጋጀውን ስትራቴጂ ተግባራዊ ለማድረግ ረቂቅ ማዘጋጀቱን አስታውቋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ስትራቴጂክ ካውንስል አባላት እና የክፍለ ከተማ ትምህርት ጽህፈት ቤት ኃላፊዎች በረቂቅ መመሪያው በዝርዝር እየተወያዩበት ይገኛል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በከተማ አስተዳደሩ የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና ውጤታማ እንዲሆን ቢሮ አራት ተግባራትን ያካተተ ስትራቴጂ አዘጋጅቶ ተግባራዊ እንቅስቃሴ በማድረግ ላይ መሆኑን ገልጸው ረቂቅ መመሪያው ስትራቴጂውን በአግባቡ ተግባራዊ ማድረግ እንዲቻል መዘጋጀቱን አስረድተዋል። ኃላፊው አያይዘውም በከተማ አስተዳደሩ የ2018 ዓ ም የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከሚፈተኑ ተማሪዎች መካከል ስልሳ በመቶ የሚሆኑ ተማሪዎች ወደ ከፍተኛ ትምህርት ተቋማት በቀጥታ እንዲገቡ በስትራቴጂው መቀመጡን ጠቁመው የክፍለ ከተማ ትምህርት ጽህፈት ቤት ኃላፊዎች ስትራቴጂው በአግባቡ ተግባራዊ ሆኖ በሚፈልገው ውጤት እንዲመዘገብ ወላጆችን ጨምሮ ሁሉም ባለድርሻ አካላት በማስተባ ማስተባበር ውጤታማ ስራ መስራት እንደሚገባቸው ገልጸዋል። በስትራቴጂው መሰረት በየክፍለ ከተማው በሚቋቋሙ የክላስተር ማዕከላት የመንግስትና የግል ትምህርት ቤት ተማሪዎች ብቁ በሆኑ መምህራን የማጠናከሪያ ትምህርት መስጠትን ጨምሮ በስትራቴጂው የተቀመጡ ሌሎች ተግባራትን በአግባቡ በመተግበር ተፈታኝ ተማሪዎችን ውጤታማ ለማድረግ እንቅስቃሴ ተጀምሯል። ከአንድ ወር በፊት ይስተካከላል የተባለው የፍቼ ከተማ የኤሌክትሪክ መቆራረጥ መፍትሄ ባለማግኘቱ ነዋሪዎች መቸገራቸው ተገለጸ። የፍቼ ከተማ ነዋሪዎች እንደገለጹት በፍቼ ከተማና በአካባቢው ከወራት በፊት መፍትሄ ያገኛል የተባለው የከተማው የኤሌክትሪክ ኃይል መቆራረጥ ምክንያቱ ባልገባቸው ሁኔታ ሰዓት እየለየ የኃይል መቆራረጥ በመኖሩ ዕለት በዕለት ስራቸው ላይ ችግር እየፈጠረ መሆኑን ገልጸዋል። የኃይል መቆራረጡ ከጠዋቱ አንድ ሰዓት ላይ ወላጆች ልጆቻቸውን ትምህርት ቤት በሚሸኙበትና የመንግስት ሰራተኛ ወደ ስራ በሚሰማራበት ሰዓት እንዲሁም ማታ አንድ ሰዓት ላይ መሆኑ ችግሩን እንዳባባሰው ተናግረዋል። የኢትዮጵያ ኤሌክትሪክ አገልግሎት የፍቼ ጣቢያ ዲስትሪክት የኃይል መቆራረጡ ሙሉ በሙሉ በአንድ ወራት ይቀረፋል ብሎ ለብስራት ሬዲዮ የገለጸ ቢሆንም ችግሩ መፍትሄ ሳያገኝ መቀጠሉን ለመገንዘብ ተችሏል። የኃይል መቆራረጡ መሰረታዊ ችግር ቀደም ሲል ከቆቃ ማሰራጫ ጣቢያ የተጠለፈው ኃይል አሁን ላለው የኃይል ተጠቃሚ ማዳረስ ባለመቻሉ ከገብረ ጉራቻ ከተማ የተወሰነ የኃይል ቅነሳ ተደርጎ ችግሩ ይፈታል ቢባልም የኃይል መቆራረጡ እጅግ ተስፋ በሚያስቆርጥ መልኩ መቀጠሉ በተለይ ከኤሌክትሪክ ጋር በተያያዘ የዕለት ገቢ ስራ ያላቸው ነዋሪዎች ጨምረው ገልጸዋል ገልጸዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። የአፍሪካ ህብረት፤ ወታደራዊ ኃይል መፈንቅለ መንግስት በማድረጉ ማዳጋስካርን ከአባልነት አገደ። ወታደራዊ መሪ ኮሎኔል ሚካኤል ራንድሪ አልኒሪና በማዳጋስካር የሽግግር ፕሬዝዳንትነት አርብ ቃለ መሀላ እንደሚፈጽሙ መገለጹን ተከትሎ የአፍሪካ ህብረት ፕሬዝዳንት አንድሪ ራጆ ኢሊናን ለማስወገድ መፈንቅለ መንግስት መደረጉን በመቃወም ሀገሪቱን ከአባልነት አግዷል። ራንድሪ አልኒሪና አርብ ዕለት የማዳጋስካር ሪፐብሊክ የመልሶ ግንባታ ፕሬዝዳንት ሆነው ቃለ መሀላ ይፈጽማሉ ተብሎ ይጠበቃል ሲል የህገ መንግስታዊ ፍርድ ቤት ችሎትን በመጥቀስ የሀገሪቱ መገናኛ ብዙሃን ያሰራጩትን መረጃ ያሳያል በሳምንቱ መጨረሻ ከማዳጋስካር ወደ ውጭ ሀገር ከሸሹ በኋላ በህግ አውጪዎች ከስልጣናቸው የተወገዱት ራጆ ኢሊና መፈንቅለ መንግስቱን አውግዘው ስልጣን ለመልቀቅ ፈቃደኛ አልሆኑም። ራጆ ኢሊናና መንግስታቸው ላይ ራሳቸውን ጀኔሬሽን ዚ ማዳጋስካር ብለው በሚጠሩ የወጣቶች ቡድን መሪነት ለሳምንታት በዘለቀው የተቃዋሙ ሰልፎች ስልጣናቸውን አጥተዋል። የሰራተኛ ማህበራትና የሲቪል ማህበራትን ያካተቱት ሰልፈኞቹ የተሻለ አስተዳደርና የስራ እድል ጠይቀዋል። ሌሎችም የዓለም አካባቢዎች በወጣቶች የሚመራውን ተቃዋሙ እንዲቀሰቀስ ምክንያት ሆነዋል። በተጨማሪም የማዳጋስካር ተቃዋሚዎች ስር የሰደደ የውሃና የኤሌክትሪክ መቆራረጥ፣ ከፍተኛ ትምህርት ተደራሽነት ውስንነት፣ የመንግስት ሙስናና ድህነት መኖሩ ከአራቱ የማዳጋስካር ዜጎች ከአራቱ የማዳጋስካር ዜጎች ሶስቱን እንደሚጎዳ የዓለም ባንክ መረጃ ያሳያል። ምንም እንኳን አንዳንዶች ወታደራዊ በሲቪል ተቃዋሚዎች ጀርባ ላይ ስልጣኑን እንደተቆጣጠረ ቢጠቁሙም ሰልፈኞች ግን ማክሰኞ እለት በዋና ከተማይቱ አንታናናሪቮ ጎዳናዎች ላይ ከወታደሮች ጋር በደስታ ታይተዋል። ኮሮኔሉ ከሁለት ዓመት በኋላ ምርጫ እንደሚደረግ ቃል ገብተዋል። ዩናይትድ ኪንግደም በሩሲያ ላይ የጣለችው ማዕቀብ የአጸፋ ምላሽ እንደሚኖረው ሞስኮ አስጠነቀቀች። በለንደን የሚገኘው የሩሲያ ኤምባሲ እንዳስታወቀው ዩናይትድ ኪንግደም የጣለችው አዲስ ማዕቀብ በሩሲያ ግዙፍ የነዳጅ ኩባንያዎች ሮስኔፍትና ሉካይል ላይ የኃይል ገቢዎች ላይ ተጽዕኖ የሚያሳድር ሲሆን የሩሲያን ኢኮኖሚ የሚጎዳ በመሆኑ የአጸፋ ምላሽ ይኖረዋል ብለዋል። ኤምባሲው በሰጠው መግለጫ በሩሲያ የነዳጅና የጋዝ ኩባንያዎች ላይ የሚሰነዘረው ጥቃት ዓለም አቀፋዊ የኢነርጂ ገበያዎችን እያወዛገበ እና በመጨረሻም በመላው ዓለም ያሉት ሸማቾችን ተራ ብሪታንያ ዜጎችንና የሀገር ውስጥ ንግዶችን ይጎዳል ብሏል። እርምጃዎቹ በዓለም አቀፍ ደረጃ የኢነርጂ እጦት ያባብሳሉ ሲል አስታውቋል። ከብሪቲሽ መሪዎች በተቃራኒ እነዚህ እገዳዎች በሩሲያ የውጭ ፖሊሲ ላይ ምንም ተጽዕኖ አይኖራቸውም ሲል አክሏል። ለንደን ሀገራችንን ለማጥላላትና በእገዳና ዛቻ ቋንቋ እኛን ለመጉዳት የምታደርገው ሙከራዎች ትርጉም የለሽና ከንቱ መሆናቸውን የተገነዘበችበት ጊዜ አሁን ነው በማለት ኤምባሲው ይፋ አድርጓል። ኤምባሲው በጦር ሜዳው ላይ የዩክሬን ኃይሎች አቋም እያሽቆለቆለ ባለበት በዚህ ወቅት የዩናይትድ ኪንግደም ድርጊት ተስፋ ከመቁረጥ የተነሳ ነው ብሏል የሚያወሳስብና ወደ ከፋ ደረጃ የሚያመራ ነው በማለት ሩሲያ ብሔራዊ ጥቅሟን ማስጠበቅን እንደምትቀጥልና ኢኮኖሚያዊ መረጋጋትን እንደምታረጋግጥ ገልጿል የዩናይትድ ኪንግደም መንግስት የሩሲያን ነዳጅ ዘይት በማጓጓዝ ረድተዋል በሚል የተከሰሱት ሮስኔፍት ሉኮይል በርካታ ባንኮችና በደርዘን የሚቆጠሩ ከቻይና የተባበሩት አረብ ኤምሬቶች ህንድ ታይላንድ እና ሲንጋፖር የተወጣጡ ታንኮችና ኩባንያዎች ላይ ያነጣጠረ አዲስ የቅጣት ማዕቀብ ረቡዕ ዕለት ይፋ ማድረጉ ይታወሳል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥና የባህር ማዶ መረጃዎቻችን ይህን ይመስላሉ። መረጃዎችን ወደ እናንተ እያደረስኩ ሰምሀር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጊ ያለሁ መልካም ቆይታ